አሰላሙ አሌይኩም አራሁትና በረካቱ ውድ ቻናል ተሳታች እንዴት ናቸው ዳረግ ዳኛዜላ ሼር ላይክ ሰብስክራይብ እያረጋቸው ስልክ የምትፈልጉ ካላቸው ስልክ አለን ሀይቅና ሁሉም ገጠር ስልክ ብዙ ስልኮች አሉ እናሳያችኋለን እሺ ሼር ላይክ እያረጋችሁ ይሄን ይመሳል ሀይቃችን፣ ዛሬ እየፈረሰ ነው። በጣም እያፈራረሱ ነው። ይደብራል። ያው ግን ቢሆንም እስኪ ትንሽ ላሳያችሁ። ሱቃችንም ይሄን ይመሳል፣ ያው ሱቃችን ልበል እኔም ስለሚለው ስማማ እኮ ያሳድጋል። ጎበዝ ነው። ለዛ ነው ድሮ አሁንም ያሳድጋል። ማነው ያለው? ያሳድግ እንዴት ትመጣለ? እኛ እኮ ስላረጀ ነው። አንተ ገና